ሰላም! ሰላም! ሰላም! ጤና ይስጥል ውድ ተመልካችና አድማጮች፣ እንግዲህ የፋኖው ዋና አዛዥ የተባለው ሞቅ ባለ ሁኔታ ተሸኝቷል ማለት ነው። እስከ ፕሮግራም ፍጻሜ ከኔ ጋ አብራችሁ ትቆዩ ዘንድ ከወዲሁ ባክብሮት እየጠየኩኝ ወደ ቀዳሚ ወደ አደርጉት አጀንዳ ቀጥታ አልፋለሁ። በተለይ የሸዋ ዋና ጦር አዛዥ ተብሎ የሚታወቀው ወይም በቅጽል ስሙ ጄኔራል ተብሎ አሚን ኢንጂነር ኢንጂነር ተብሎ ይታወቃል። ሌላኛው ደግሞ የሸዋ ዋና ጦር አዛዥ ይባላል። የሸዋ ዋና ጦር አዛዥ ወይም ደግሞ ኢንጂነር ባዩ አለባቸው ተብሎ የሚታወቀው በሸዋ ልዩ ቦታው ደርቢ ላይ እንግዲህ በመከተው ማሞ ከበባ በመፈጸም እንግዲህ ሞቅ ባለ ሁኔታ ተሸኝቷ ማለት ነው። ይህም የተደረገው እንግዲህ መከተው ማሞ ከበባ በመፈጸም ነው። እንግዲህ ልጅ እስከ መጨረሻው ሞቅ ባለ ሁኔታ እየሸኘው። ስለዚህ የፋኖ እንግዲህ አዙሪቱ እርስ በርሱ እዚሁ ሳይወጣ እንግዲህ እንደቀጠለ እየተመለከትን ነው ማለት ነው። ሸዋ ላይ እንግዲህ ጀነራል ተፈራ ማሞ በዚሁ ምክንያት ዛቻ ስለደረሰው እንግዲህ ኮብልሎ እንደወጣና የት እንደገባ ሳይታወቅ እስካሁን ድረስ የወጣው መረጃ ያመላክታን። ከዚህ ጋር አያይዘን በተለይ የሸዋ ዋና አዛዥ የሆነው እንግዲህ ባዩ አለባቸው አልፈተ ሕይወቱን ተመልክቶ የሸዋ ዋና እንግዲህ የህዝብ ግንኙነት ኃላፊ የሆኑትም ለአሻራ ሚዲያ የሀዘን መግለጫ ሰጠዋም ማለት ነው በተለይ ይሄ ወንድም የተሰዋበት ምክንያት እንግዲህ እርስ በርስ ነው እንደሆነ መረጆች የሚያመላክተው በተለይ የሸዋ ዋና የህዝብ ግንኙነት ኃላፊ የሆኑት ለገሰ አየናቸው እንግዲህ ለአሻራ ሚዲያ በሰጡት መግለጫ ነው የሀዘን መግለጫ የሰጠው ለገሰ አየናቸው እንግዲህ የህዝብ ግንኙነት ኃላፊ የሸዋ ሆኖ ይታወቃል ስለዚህ ከዚህ በፊት እንደተመለከት ነው በተለይ ከፍ ያለው ደስ እንደተሰዋ እናስታውሳለን። አሁን ደግሞ በአዲስ ደግሞ የሸዋ ዋና ጦር አዛዥ ባዩ አለባቸው በዚ በዛሬ ዕለት ሚያዚያ 27 2017 ዓ ም ተሰውቷል ማለት ነው። መንግስት እንግዲህ ክፍት ያደረገውን መንገድ ቢጠቀሙ። መከላከያ እስካሁን ድረስ መግለጫ የሚሰጠው መንግስት ክፍት ያደረገው መንገድ እንዲጠቀሙ የታጠቁ ወንድሞች በሰላማዊ መንገድ እንዲመጡ እያለ ብዙ ጊዜ ጥሪ ያቀርባል። ነገር ግን ይህን አንቀበልም በማለት ወደ ትግል አቅጣጫ የገቡት የመጨረሻ ውጤቱን በዚህ መልኩ እየተረዳን እያየ ነው እንገኛለን። ከዚህ ጋር የዘን የምናልፈው በሰሜን ሸዋ አሁንም እዚሁ ሰንወጣ ደራ ወረዳ ተብሎ በሚታወቁ በፋኖና እንዲሁም በሸኔ ላይ መከላከያ በወሰደው እርምጃ አይቀጡ ቅጣት ከፍተኛ ቅጣት እንደገጠመው የጦር ዋና አዛዥ ገልጿን ማለት ነው። በተለይ ከዚህም በርካታ ትጥቅና እንዲሁም ሲጠቀምባቸው ነበር ተተኳሾችን መማረክ መቻሉ እንግዲህ የመከላከያ ዋና አዛዦች ገልጿን ማለት ነው። ስለዚህ መንግስት ክፍት ያደረገ መጠቀም መልካም ነው። እዚህ ጋር የዘ ቀጥታ የምናልፈው በተለይ የአፋር ክልል እንስሳት ተፈጥሮን ሀብት ልማት ኃላፊ የነበሩት እናስታውሳለን እንግዲህ ኃላፊነት የተሰጠው በአፋር ክልል የእንስሳትና የተፈጥሮ ሀብት ልማት ዋና ኃላፊ የነበሩት ከአፋር ኮብለው ኤርትራ እንደገቡ እናስታውሳለን። ግን ኤርትራ ከገቡ በኋላ መንገዱ እንዳሰቡት እንደቀናቸው አልጠበቃቸውም። ምክንያቱም እነሱ እሱ እንዳሰቡ የሚመስለኝ ኦፊሳዛ ኤርትራ ውስጥ የሚጠብቅ ሆነ ነበር ያን መሰለው። ነገር ግን ትጥቅ አስታጥቀውጭ በረሃ ውስጥ ነው ያስቀመጡት ከአፋር ከዛ ከሀላፊነት እንግዲህ ከሚሞቅ ወንበር ተነስተው ጫካ ገብተው መንገዱ ሳይቀናው ቀርቷ ማለት ነው። በዚህም እንግዲህ እንግዲህ አፋር አንድነት ነጻነት መሰረቱ ብሎ እንግዲህ መግለጫዎች ሰጧን። ነገር ግን መንገዱ እንዳሰበው እንዳልሆነለትም በሌላ በኩል ማስተባበያዎች እየወጡበት ይገኛል። በተለይ አቶ ሀጂ ኢብራሂም ተብሎ የሚታወቀው ነው። ይህ ሀላፊነታቸውን ወደ ጎን በመተው ወይም ደግሞ የሀገር ክደት በመፈጸም ነው እንግዲህ ሰው ይኮበለሉት። እጅግም የሚያሳዝንም የሚያሳፍርም ጉዳይ ነው። ነገር ግን እንዳይመለስም በዚህ በሀገር ክደት ወይም በኃላፊነት የእምነት ክደት ስለፈጸመ መንግስት እንደሚቀጠው በማሰብ እንደማይመለስም መረጃዎች ያመላክታል። ሌላኛው እዚህ ጋር እየዘን እጅግ የሚገርምም የሚያኮራም ጉዳይ ሞሮኮ እንግዲህ ለማሊ ለቡርኪና ፋሶና ለኒጀር የባህር በር ሰጣለች። እኛ ኢትዮጵያ ደግሞ ኤርትራ እንግዲህ በባሌም በቦል የሚባል አይደል እየተለመነች እስካሁን ድረስ እንቢተኝነቷን እንደቀጠለች ትገኛለች። ይሄ የስልጣኔ መልኩ ነው እንግዲህ ሞሮኮ የሰራቸው ስራ እጅግ የሚያኮራም ደስም የሚያሳይ ልንኮራበትም የሚገባ ጉዳይ ነው። ምክንያቱም እነዚህ ሀገሮች ሶስት ሀገሮችን ስትሰጥ አራት ሀገሮች በአጠቃላይ ኢኮኖሚያዊ ህዝብ ለህዝብ ግንኙነትን የሚያጠናክርና እጅጉን ደግሞ የኢኮኖሚ መነቃቃትን እንደሚያመጣ ትልቅ እምነት የተጣለበት ነው ስለዚህ ሞሮኮ ማሊ ቡርኪና ፋሶ እና ኒጀር በጋራ የሚሰሩበት ትልቅ የመገናኛ ወደብ ስለሰጠች አራቶቹ ሀገር እንግዲህ ከፍተኛ የኢኮኖሚ እድገት እንደሚያስመዘግቡ እምነት ተጥሎበታል ነው ምክንያቱም የወደብ አልባ ወይም የባህር በር አልባ ሆነው የኖሩት ቡርኪና ፋሶ ማሊ እና ኒጀር የባህር በር ሲያገኙ ምን ያህል ከፍተኛ ኢኮኖሚ ፍሰት እንደሚኖረው በተጨማሪ የህዝቦች ግንኙነትና የኢንዱስትሪዎች የሆቴሎች ኢንዱስትሪ ከፍተኛ ፍሰት እንደሚኖረውም ተስፋ እየተደረገበት ይገኛል። መግለጫዎችም በዚሁ መልኩ እየወጡት ነው የሚገኘው። ስለዚህ በቅርብ እንግዲህ ኤርትራ ከዚህ የምትማረው አንድ ነገር ይኖራን ተብሎ ተስፋ ይደረጋል። ምክንያቱም የሀገር ውስጥም የውጭም ተጽዕኖ እንግዲህ እየተደረገባት የምትገኘው ኤርትራ በቅርቡ ከሞሮኮ ትማሪ ሆና ማለት ነው ለአንድ ሀገር መስጠት እንግዲህ ምን ያህል ቀላል ነው ሞሮኮ እንግዲህ ለሶስት ሀገሮች ስትሰጥ ኤርትራ ደግሞ ለአንድ ሀገር መስጠት፣ እንደውም ደግሞ የኢትዮጵያ የራሷ ሀብት ንብረት የሆነውን እንግዲህ አሰብን እንቢተኝነት እጅግ የሚገርም ጉዳይ ነው። ለወደፊቱ የምና የሆነው ግን የእሷ ቀላል ነው። ምክንያቱም ይህ 130 ሚሊዮን ህዝብ አምስት ሚሊዮን የማይሞላ የኤርትራ ህዝብ መቆለፍ ይህን ትልቅ ህዝብ ምን ያህል ስነ ልቦና ድፍረት እንደሆነ በግልጽ የሚያሳይ ነው። ስለዚህ እኛ ሁላችን ኢትዮጵያውያን የምንገፋበት ጉዳይ ይሆናል ማለት ነው። በሌላ ቪዲዮ ስክን ግን አዲስ የሆነ ሰብስክሪብ በማድረግ ጠብቁ። ቻው።